መጀመሪያ የእኔ ነበር የተጀመረው ለመለወጥ ያው ከሁለት አንዳችን መሄድ እንዳለብን ተነጋግረን የኔ የተጀመረ ከዛ በኋላ ነው የሴፍ የተጀመረው። ማለት ያው ደግሞ ለመጥፋት አልሞከርሽም ወይ እንደነው ምጠፋው ፊትለፊቴ ተፍቲሽ ነው። ከላይ ከታች ካሜራ አለ፣ ከጎን ሹርጣዎች አሉ። ትፈተኛለሽ ዛሬ ባይሆን ነገ። ራስሽን በማትጠብቂው ፈተና ውስጥ ታገኛለሽ። እዚህ ምድር ላይ ብቻሽን የቀረሽ እስከሚመስልሽ ድረስ ሰዎች ይገፉሻል። ሕይወት ይከዳሻል። አቅም ያንስሻል። ብቻሽን የቀረሽ ይመስልሻል። መኖርን ቁቅልሽ ሆነብሻል። ላፍታ የሚያልፍ አይመስልሽም። ፈተና ከአራቱም አቅጣጫ አንቺን ለመጣል ይመጣል። ደስታሽ ሁሉ ታሪክ ሆኖ ሲቀየር ትመለከቻለሽ። ሀዘን ይሰብርሻል። የተስፋ ትርጉሙ እንደ ጉም በኖ ሲሄድ ይታይሻል። ግን በምንም ሁኔታ ውስጥ ብትሆኝ አንቺ ጌታ በፍጹም አይተውሽ። እውነት የሰው ፍቅር ይስጣችሁ። የሰው ፍቅር ከምንም በላይ ነው። ሁላችሁንም ሰላም ብያለሁ፣ እንደምን ቆያችሁ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እኔ እንጃ ሪ ምን እንደምንላችሁ አላውቅም። እኔ እግዚአብሔርን አመሰግነዋለሁኝ ምክንያቱም እናንተን ስለሰጠኝ። ሲጀምር እግዚአብሔር እኔ በማቀው ሰው አይደለም የሚክሰኝ። ብዙ ለሆንኩለት ከሆንኩለት አይደለም እግዚአብሔር የሚክሰኝ፣ እግዚአብሔር የሚክሰኝ የሆንኩላቸው ጀርባ እየሰጡኝ የማላቃቸው ደግሞ ፊታቸውን እየሰጡ ነው። እግዚአብሔር ሚክሰኝና በቃ በጣም ነው ማመሰግነው ለሰጣችሁኝ መጽናኛ፣ ለሰጣችሁኝ ቃላት ማበረታቻ፣ ለሰጣችሁኝ ባጠቃላይ ስለ ሁሉም ነገር እግዚአብሔር ያክብርልኝ። ክበሩልኝ። መጥፎ ነገር አይደርስባችሁ። በህይወታችሁ ብዙ ፈተና ሊገጥማችሁ ይችላል ግን እግዚአብሔር ደግሞ መጽናኛ ልብ እኔ እንደዛ ነው የሆንኩት። የምር ቪዲዮን ከለቀኩት ጀምሮ በቃ ኮሜንት ሳይ ብዙዎች ደግሞ በውስጥ መስመር እየገባችሁ ታሪካችሁን እየነገራችሁ እንደ እንደኔው ደግሞ ሶስት አራት ከተለያየ ሀገር የተመለሱ ልጆች ብቻ በጠቃላይ የህይወት ፈተናቸውን እየነገሩኝ፣ ምንም አይደለም። አንቺ ያጣሹ ገንዘብ ነው፣ አንቺ ያጣሹ ፍላጎት ነው። ግን ብዙ ነገር አተን ልጅ አተን ሞት ገጥሞን ። <políticas> -3> <tot> -3> የቤተሰብ ሞት ገጥሞን ብዙ ቻሌንጆች አሳልፈናል። ይሄ ሰይጣን ያመጣብሽ ነገር ነው፣ በርቺ እያላችሁ ለአጽናናችሁ ለሁላችሁም እግዚአብሔር ያክብርልኝ፣ ለሁላችሁም ማለት ነውና ክበሩልኝ። የምር እኔ ሌላ ምንም ነገር አለም ሰውኮ መልካም ንግግር በራሱ ትልቅ ነገር ነው እግዚአብሔርን እኔ አሁን መጥፎ ነገር ብትሉኝ ከራሴም ከገጠመኝ ነገር ጋር ብዙ ነገር ውስጥ ገባለው ግን ላበረታታችሁኝ ለሁላችሁም በቃ እግዚአብሔር ያክብርልኝ በመቀጠል ትላንትና ስሜታዊ ሆኜ በደንብ ባላብራራው አልነገርኳችሁም ሁላችሁም ተጠንቀቁ እኔ የተጫወተብኝ ኤጀንሲ ነው እንዴት የሳውዲን ህግ አታቂም ወይ ለምንድን ነው የሄድሽው ራስሽ ጥፋተኛ ነሽ መረጃ ሳታጣሪ በጣም ብዙ ጊዜ ጠይቄያለሁ ላይቭም ላይ ጠይቅ ያለው፣ አንዳንዴ የምታስታፈሱ ሰዎች ሊኖር ይችላል። ላይቭ ላይ ጠይቅ ያለው፣ ቪዲዮ ላይ ጠይቅ ያለው፣ ኮሜንት ላይ ጠይቅ ያለው፣ ቲክቶክ ብዙ ኤጀንሲዎች ጠይቅ ያለው። ኤጀንሲዎች ግን የሚሏችሁ መግባት ትችላላችሁ ነው። ስለዚህ እባካችሁ፣ እነሱ ስለናንተ ስሜት ምንም አይጨነቁም። ገንዘባችሁ ነው የሚያስጨንቃቸው ማለት ነውና፣ ስለ ገንዘብ ነው የሚጨነቁት እንጂ ስለናንተ ስሜት ፈጽሞ አያስቡም። ስለዚህ እባካችን ሁላችሁም ተጠንቀቁ። እኔ አሰሬ ነበር ቪዛ የላከልኝ። አሰሬን ግን ነገርኩት። እኔ ታውቃለ እንዴት እንደተመለስኩ ታውቃለ። ስለዚህ ይሄ ነገር የሚመልሱኝ ይመስለኛል። ገና ሶስት አመት እንኳን አልሞላኝም። ሰ ፓስፖርት ሽና ምጭ ያለኝ ላኩላት ኤጀንሲ ጋር ሄዶ ቼክ እንዳደረገ እና ኤጀንሲው መግባት ትችላለች፣ ምንም ችግር የለውም፣ ምንም አይነት ወንጀል ሪከርድ የለባትም፣ ጠፍታን የሰራችው ጠፍታን ስለሰራች ኢሻራዎች በሁለት አመት ይነሳሉ ብሎ እንዳለው አስረዳኝ። ሶ በቃ መጀመሪያ የኔ ነበር የተጀመረው ለመለወጥ፣ ያው ከሁለት አንዳችን መሄድ እንዳለብን ተነጋግረን የኔ የተጀመረ ከዛ በኋላ ነው የሴፍ የተጀመረው ማለት ነው። እኔ እንግዲህ ገብታችሁ ኋላ የሴፍን መሄድ በኋላ ነው የወሰን ነው እንጂ እኔ ሄጄ እንደምንለወጥ እንደዚህ ነበር ያሰብነውና የኔውም ደግሞ የዘገየው አንደኛ በግል ነው፣ ሁለተኛ ደግሞ ሲኦሲ ሲኦሲ አልነበረኝም። ሲኦሲ እየተማርኩ ነበር። ውጤቱንም ላላገኘው ነገር ሲኦሲ እየተማርኩ ነበርና ከዛ ሲኦሲ ሲቀርብኝ በግል 20 ሺህ ብር ገዛው። ከዛ በኋላ ነው ሴፍ የጀመረው እንጂ ሁለታችንም ለመሄድ አልነበረም። ከዛ እኔም ሜዲካል ገባው። እና ደግሞ ታጠቅ ሚዲያም ላይ ብዙ መልእክትን አዳምጣለሁኝ። ሲኤምሲ ቢሮ ተከፍተዋል፣ ሄዳቸው አጣሩ፣ አሻራ ያለባቸው ሰዎች እዛ ይነገራቸዋል እያለ ነበር። እዛም ሄጂ አሻራ ሰጠው። አለፍኩኝ ብቻ እንደሚሄድ ነበር ይገርማቸዋል ማለት ነው። ሲኤምሲ ሄጂ አሻራ እስክሰጥ ነገሮችን አላበላሽውም። መሸጥ ያለብኝን አልሸጥኩኝም። እየተበደርኩ ነበረ እንደዚሁ እየተበዳደርኩ እዛ ካሉ ሰዎች እዛ ካሉ ጓደኞች እየተበዳደርኩ ነበር። እንትን ያልኩት አሻራ ስሰጥ ግን በቃ አንዳንድ የሚያስጨንቁኝ እዳዎችን ለመክፈል ሳጥን፣ አልጋ ምን ሽጬ ነው የምሬን ነው የምላችሁ። እና በቃ እኔ ትላንትና በጣም ስሜታዊ የሆንኩት እቃዬን ሽጬ ቢያንስ አካውንቴ ላይ ቢቀመጥ ምክንያቱም ዛሬ ሴፍ ስራ እስኪገባ። አሁን ባልሽ ሄዷል ባልሽ እንትን ይልልሻል ማለት እያላችሁ ነው። ሲጀምር ባለቤት ሄዷል። አው ማይዋሽ ነገር ነው። አይታችኋል። ግን ሳውዲ አረብ ላይ ኢቃማ ካልያዘ መንቀሳቀስም መስራትም አይችልም። ስለዚህ ቤት ነው ቁጭ ያለው። ኢቃማ ተሰርቶለት ነው ስራ መግባት የሚችለው። ህልሜ እኔ ሄጄ እዛ ቤት እየሰራሁኝ ኢቃማውን አስተካክዬ ወይም ወደ እዛ ቤት በሽፍርና አስገብቼው ብዙ ነገር ነበር ቅዴ እና ከምንም በላይ ደግሞ ምትጎዱት ምን እንደሆነ ታውቃላችሁ? ይሄዳለው ብላችሁ ከልብስ እስከ እቃ በትናችሁ ብዙ ትዕዛዞችን ሰርታችሁ ምንም እንኳን ባታደርጉ ይሄዳለው ብላችሁ ይሰካልኛል ብላችሁ ሳውዲ አረብ ኤርፖርት ገብታችሁ ስትወጡ የደረሰበት ያውቃዋል። የምር ይሄን ስሜት የሚረዱኝ የደረሰባቸው ልጆች ናቸው እንጂ ማንም አይረዳኝም። ብቻ እግዚአብሔር ይመስገን በልጄ ተጽናንቻለሁና አሁን ልላችሁ የፈለኩት ምንድነው ሳውዲ አረብ ለመሄድ መጀመሪያ አሻራችሁ አምስት አመት በላይ ይሁን። አምስት አመት በላይ ከይዛችሁም እጅ ሰታችሁም ሊሲፓሲ አውጥታችሁም አምስት አመት ይሁን እንገባችኋል። ካልሆነ ግን ማንም ሪስኩን የሚወስድላቸው ነገር የለም። ኤጀንሲዎቼ ደውሎ ያጽናኑኝ ነገር የለም። የምርነኝ ነው ምላችሁ። በቃ ኖርማል ነው ለነሱ። እኔን እንደውም ደውዬ ሪፖርት አድርጉልኝ፣ ሌላም ሀገር መሄድ ከፈለኩ ሪፖርት አድርጉልኝ አልኳቸው ማለት ነው። እና ማንም አያስባችሁም፣ ሁሉም ሊያጠቅሙ ነው ሄዳችሁ መምጣታችሁ። በዛ ላይ ድካሙ እግዚአብሔር። እንደው ትራንዚት አድርገው ነው የላኩኝ፣ ከኢትዮጵያ ኳተር፣ ከኳተር ሳውዲ አረብ 12 ሰዓት ነው። ኳተር ላይ የተዘፈዘፍኩት ማለት ነው። ራቡ ድካሙ፣ እንቅልፍ ማጣቱ ከዛስ ሳውዲዎችም ሲመልሱኝ ቀጥታ አልመለሱኝም። ልክ ኤጀንሲ እንደቆረጠልኝ ትኬት ትራንዚት ነው ወደ ኳተር ላከኝ። ኳተር አደርኩ፣ ኳተር ዋልኩኝ። መጨረሻ ወዴት መጣሁ? ኢትዮጵያ መጣሁ ማለት ነውና፣ በቃ ርብሽ ነው ያልኩት። ርብሽ እንደው እግዚአብሔር ጠብቆኝ እንጂ አብድ ነበረ። አንደኛ ያሰብኩት አልተሳካም። ምናልባት ከኳተር ያለፋችሁ ሰዎች ታውቁታላችሁ። ቀን ምሽ፣ አልመሽም፣ ንጋ አልነጋም የሚያስጠላ ነገር ውስጥ ነበርኩና፣ ምን እግዚአብሔር አብርትቶኛል። ሰላም ገብቻለሁ። ጤናዬን ከሚነሳኝ እግዚአብሔር ይመስገን። ፍላጎቴ ይሄ ነበር፣ በፍላጎቴ ፈትኖኛል። እና እግዚአብሔር የተመሰገነ ስለ ሁሉም ነገር ማለት ነውና፣ ተጠንቀቁ ነው የምላችሁ። እህት ወንድሞቻችሁንም ማምጣት ከፈለጋችሁ አይሆንም፣ ከአምስት ዓመት በላይ መሆን አለበት። እኔ እኔ ሚዲያ ላይ ወጥቼ የምናገረው አንድም መልእክት ማስተላለፍ ስለፈለግኩ ነው። እዛ ሚዲያ ላይ እንትን ማለቱ የሚረዳችሁ ማይረዳችሁ ባለበት የሚወዳችሁ የሚጠላችሁ ባለበት እንደዛ መሆኔ አዲስ አበባ ውስጥ ስራ ፈልጊ ተብያለሁኝ። እንግዲህ እኔ የትምህርት ዶክሜንት የለኝም። አዲስ አበባ ውስጥ አንድ ክላስ አምስት ሺህ ብር ነው የቤት ኪራይ። ግን አሁን ስራ እንኳን ፈልጉልኝ ብዬ ማለት ነው ሽያጭ፣ አራት ሺህ ብር ቦር፣ አራት ሺህ ብር ደሞዝ ማለት ነው። ቤት ኪራይ አምስት ሺህ ብር ከሆነብኝ እኔ በወር አራሺ ብር ከፍዬ ተከፍሎኝ ምበላውስ መጠጣውስ በምንድን ነው? ማለት ሂሳብ ስሩ። ልጅ አለ የወተት አለ ብዙ ነገር አለ እና ብቻ ምን እንደማደርግ ግራ ነው የገባኝ። አስቡኝ። እና የዛሬ የመጣውላችሁ ያው እናንተ እንድትጠነቀቁ የኤጀንሲ ኤጀንሲ የራሱን ስሜት እንጂ የእናንተን ስሜት ፈጽሞ እንደ በግ ነው የላክን የምሬ ነው የምላችሁ። ይህን ቪዲዮ ሊያዩት ይችላል የኔ ኤጀንሲዎች፣ አይ ዶንት ኬር። የምሬ ነው እንደ በግ ማለት ነው በግ ራሱ በጣም ይታዘንለታል። ከገጠር ከክፍለ ሀገር ተጭኖ ወደ ከተማ ሲገባ ይታዘንለታል። እኛ ግን ስንሄድ 12 ሰዓት ስንመጣ 12 ሰዓት ከእንስሳ በላይ ነው የተጫወቱብን። የስራቸውን ይስጣቸው። ኤጀንሲዎች ስሜታችሁን አይረዱም፣ የነሱን ገንዘብ እንጂ ስሜት የሚረዱ ነገር የለም እና ሰው በሰው ተጨካክሏል። ይሄን ነገር ማወቅ ይችላሉ፣ ያውቃሉ። እያወቁ ነው ያመጡሽ ነው የተባልኩት። የሳውዲ ሽርጣዎች እያወቁ ነው ያመጡሽ፣ ለምን እያወቁ ያመጡሽ? ምን ተማም ነው ያውጡሽ? አሁን ነው ያሉ እና ለመጥፋት አልሞከርሽም ወይ ላላችሁኝ ደግሞ እንዴት ነው የምጠፋው? ፊትለፊት ተፍትሽ እንትን ነው የአሻራ ቦታ ነው። ከዚህ ዝግ ነው ከዚህ ዝግ ነው። እንዴት ነው የምጠፋው? ፊትለፊት ብቻ እኮ ነው ማለፍ የሚቻለው። ምናልባት መጥፋት የሚቻለው የዛ እዛ ቦታ ጽዳት የሚሰሩ ሰዎች መንገድ ስለሚያውቁ እነሱ እኔን ማስጠፋት ይችሉ ነበር። ግን ለመደወልም እዚህ ቦታ ነኝም ለማለት እኔ ስልክ ተከለከልኩኝ። በማን ደውል? ዋይፋይ አይሰራም። ሸሪሃ የሳኡዲ እየለኝም። እሺ፣ ከፊት ለፊታቸው ነው ያስቀመጡን። ከዚህ የትም ቦታ እንዳትንቀሳቀሽ ነው የተባልኩት። ጉዳይሽ እስኪጣራ ድረስ እዚህ ቁጭ በይ። ፊት ለፊት ነው ሽንት ቤት ራሱ ሲሄድ የት ነው የሄደችው ይላሉ። የምሬ ነው ምላችሁ። ከዛ የትም መንቀሳቀስ አልቻልኩ። ሽንት ቤት ሄጄ ግን ለመንኩ የጽዳት ሰራት፣ እባክሽን እህቴ ጋር ልደውል እንደደረስኩ ልንገራ ስል አይሆኑም ብላለች። እያ ለቀስኩ ለምኜ አሰሬ ጋ ደወልኩኝ። ተረጋጊ፣ ኤጀንሲው ደውሎ ነግሮኛል፣ መንገድ እየፈላለግን ነው ብሏለኝ። ግን መፍትሄ የለም። አሰሬም የተለያየ መንገድ በት በት እያለ ነው። ግን መንገድ የለም። ምንም ነገር ማለት ነው። ያም ሳይ ምናልባት ሊያስወጣኝ ይሁን እላለሁ። ይህንንም ሳይ ምናልባት ሊያስወጣኝ ይሁን እላለሁ። ሳውዲ አረብ የገባሁት ሳ አሽራ ነው። ሳ አሽራ ነው ሳውዲ አረብ የገባሁት። ግን እስከ ፈጅር ድረስ ተስፋ አልቆረጥኩም። የሆነ መንገድ መጥቶ የሆነ ነገር ይፈጠራል እያልኩ ማለት ነው እና በስተ በስተመጨረሻ ግን ለምን እንደሆነ አላውቅም ክትትል ተደረገልኝ። ሽንት ቤትም ሲሄድ ከሰው ጋር ከዛ መጨረሻ እንደውም ማቆያ ወሰዱኝ ማለት ነው። ክላስ ወስደው ቆለፉብኝ። ለምንድነው እዚህ ያመጣችሁ? እኔ ሰው አልገደልኩኝ፣ ወንጀለኛ አይደለሁኝም። በወደድኳችሁ የተለያየ ሀገርኩ መሄድ እችል ነበረ፣ ግን ስለወደድኳችሁ ነው የመጣሁት። አረብኛ በጣም ነው የምችለው። ለምንድነው እዚ ያመጣችሁ ብዬ ስጠይቀው አሰሪሽ ሰው እየላከ ነው እንትጠፊ ያለሽ ብለው ስላሰቡ እዚሁ ማቆያ አስገብተውሻል። ስለዚህ ከዚህ የምትወጪው ፈጅር ነው ብለው ክላስ ወስደው ጥርቅም። ሽንት ቤት አለ፣ ብታንኳኩ የሚሰማችሁ ነገር የለም፣ ምግብ የለም፣ ምንም የለም። ቻው ቼልሲ። ሌሊት ፈጅር ነው የምትበሪው፣ የኳተር አውሮፕላን ሲመጣ እናወጣሻለን፣ እስከዛው እዚ ሁኝ ነው የተባልኩት። መጨረሻ ፈጅር ላይ አስወጡ። ፈጅር ላይ አስወጥተው ኤርፖርት እንትኑ ጋር ፕሌኑ ጋር ኤኳተር ፕሌን የምንወጣበት ቦታ በቃ ወደ ፕሌን የምንሄድበት መንገድ ላይ ያስቀመጡኝ። ከዛ ፓስፖርት ፓስፖርቴን ምናምን ብለው በቃ ሲጀመር የሚመልሱላችሁ ደስ ያላቸውን መልስ ነው። ግን እየለመንኩ አንዳንድ ነገሮችን ነገሮች እንዲያወሩኝ፣ እዛ ላይ ራሱ ሰው አለን የሚጠብቅ። አዛን ሊል ሲሆን፣ ውሃ አዛን ሊል ነው ብሎ ውሃ ሰጠኝ። በቃ ምንም አላልኩም፣ እያለቀስኩ ነው። መጨረሻ በባስ ከተተኝ ባስም ላይ ገብቼ አሁንም ደወልኩኝ። አሰሪየም ጋር ደውያለው እንትን ቤተሰቦቼም ጋር ማለት ነው። ደውዬ አሁንም መፍትሄ እንደፈጠሩና እንዳልፈጠሩ ጠየኩኝ ማለት ነው። ባስ ውስጥ ማለት ነው። ባስ ውስጥ ባስ ውስጥ እንግዲህ በባስ ገብታችሁ አውሮፕላን ውስጥ ነው የምትገቡት። እና ባስ ውስጥ የሆነች ዩጋንዳ ናት። በእንግሊዝኛ ፕሊስ ኮል ሚ ማይ ሲስተር አልኳት። ኦኬ ብላ እንቁጥሩን ታውቂዋለሽ? አሁ ሰጠችኝ። እያወራው ከየት እንደመጣ ላውቅም ስልኩን ብድግ ነው ያደረገብኝ ማለት ባስ ገብቻል። ፓስፖርቴን ሰጥቶኛል። ስልኩን ብድግ አደረገና ነው ሰማህተኝ ማጎነላክ ለትከልሚን ጀጓል ብሏለኝም አጥላይ ያለ ወጣው። ከእዛ አጥላይ አውሮፕላን ሞልቶ እስኪያልቅ ድረስ ማለት ነው ከነሱ ጋር አስቀመጡ። መጨረሻ ላይ አውሮፕላን ሲሞላ በመጨረሻው ባስ ላኩኝና ፓስፖርቴን ሙሉ ለሙሉ ስለኔ መረጃ አስተናጋጇን የአውሮፕላኗን አስተናጋጅ ወስዶ እዛ የሚወስደኝ ሰው ሰው ተደርጎ ገባቸው እኔን የሚወስደኝ ሰው ሰው ተደርጎ በባስ ውስጥ እስከ አውሮፕላኑ ድረስ ሰው ተደርጎ፣ ከዛ ፓስፖርቴን ለእንትን ላስተናጋጇ ሰጥተው እኔ መጨረሻ ወንበር ላይ ነው የተቀመጥኩት። ከዛ አስተናጋጇ ኳተር ስትደርስ ደውላ ሰው አምጥታ ኳተር ላይ ሰው እንዲቀበለኝ ተደርጎ እንዴት አባቴ ነው የምጠፋው? ሰው ተደርጎልኝ መጨረሻ ኳተርም ደረስ። ኳተር ላይ አንቺ መጨረሻ ነው የምትወርጁ፣ በእንግሊዝኛ ማለት ነው፣ እንፋይልሽ እኔ ጋር ነው ያለው፣ ሰው ሁሉ ወርዶ ሲጨርስ ሰው ይቀበልሻል ብላ አስረዳችኝ ማለት ነው። ከዛ እሺ ያልኩኝ ነው የምንላለኝ። ኳተር ላይ መጥቶ የኳተር ፖሊስ ባሉት መቶ ተቀበለኝ። ፈቲያ ስፒክ እንግሊዝ ኦር አረቢ አለኝ። አረብኛ አውቃለሁ እንግሊዝኛ ትንንሽ ነው የማውቀው ብዬ አልኩ። ከዛ በቃ ምንድነው ችግርሽ? ለምንድን ነው እንደዚህ ክትትል የተደረገልሽ? ሳውደረብ ወንጀል ሰልተሻል አለኝ። ኧረ እኔ ጠፍቼ ነበር ምሰራው እኔ ምን እንደሆነ አላውቅም ለምንድን ነው ግን እንዲህ ያደረግኩ ስለ እሺ ለመጥፋት ሞክረሽ ነበር አለኝ። ኧረ ምንም እሺ፣ ሊያስጠፉሽ የሞከረ ሰው አለ አለኝ። እኔ እንጃ አላውቅም አልኩት። በቃ ለዛ ይሆናል እንደዚህ ክትትል የተደረገልሽ፣ ግን ይሄን ነገር ኤጀንሲሽ ያቅ ነበረ። ለምንድን ነው ይሄን ያህል የተጫወተብሽ ነው ያለኝ። በቃ ኳተር ገባው። ስራዬ መተኛት መነሳት፣ መተኛት መነሳት። ሁለት ልጆችን ተዋወቅኩ፣ የዱባይ ከዱባይ ዲፖርት ተደርገው የተላኩ ልጆችን ከነሱ ጋር እየዞርኩኝ እየዞርኩኝ ርመዝገን አእምሮዬ አለመነካቱ ትልቅ ነገር ነው፣ እና ይህ ሁሉ ነገር ነው የደረሰብኝ። በቃ ተጠንቀቁ ነው የምለው። በእኔ ይብቃ። ዱባይም ሆነ ሳውዲ አረብ ተይዛችሁም ሆነ በሊስ አባስ ይወጣችሁ አምስት አመታችሁን ሳጨርሱ ማንኛውም ነው ሀገር ፕሮሰስ አታድርጉ። እህት ወንድሞቻችሁንም አትጋብዙ። ከቻላችሁ ሌላ ሀገር ሂዱ። እኔኮ ዱባይ እየተለመንኩ የምሬ ነው ምላችሁ። እዚህ ጋር ትዝታ ይቲበሯን ካወቃችኋት የኔ ሚዜ ማለት ነው። ሚዜ አሁን ዱባይ አብረን እንስራ ብላ እየለመነችኝ ነው። እነዚህ ሰዎች እንውሰድሽ ብለው ሲሉኝ ወደ እነሱ የሄድኩት ማለት ነው። ስለዚህ ይሄ በለኝ የኔ ጥፋት ነው። በቃ ይሄው ነው። እንትኑ በቃ ይሄ ነው የምላችሁ። ትላንት ያለቀስኩት ምናም የራሴ ብሶት ነው ያስለቀሰኝ። በቃ ሁላችሁም በጸሎት አሰቡት።